ከአንድ ሰው ራስ አኖርድም እየተባሉ ይገኛሉ ማለት ነው እሱስ ምንድነው ከብሩኬ ማለት ነው ብሩኬ እንግዲህ ምንም ማለት ጥፋት አልታየኝም እኔ በበኩሌ ማለት ነው ፕራንክ ነው ፕራንክ ከተባለ አፋችን ዝግት ማድረግ ነው አለብን አደንዴ ምንድን ነው አስር ጊዜ በቶክቶክ ብታው መድህነ ለምን ልጁን እያዘገዘቁ ምናምን እዚ ላይ ደግሞ ኮመንት በኢየሱስ እናንተ ልታገባት ነው ታዲያ? ልጅቷን ሃይሚን እኮ እናንተ ልታገባ ልታገባት የምመስላችሁ ነው። ንግግራችሁ በጣም ነው የሚያስጠላ። በጣም ነው የሚደብረ። በቃ እኛ እኮ ዝም ብለን ነው በሜዲያ በቃ ላይ አይደለም ክፋትነት የምንሸምተው የምሬን ነው ምላችሁ። ዝም ብለን ነው በምላሳችን በገዛ አፋችን በገዛ አእምሯችን ነው ክፋት የምንመነጨው ደግሞ በቃ እሱ ሞራል ለመሰብር እንድትሰበር ወይም ደግሞ እንዲያዘን ሲጀመር ማለት ነው። አንድ ነገር ልንገራችሁ፣ ብሩኬስ ሲሰደብ ሀይሚ ያማታል፣ ያ አማታል። ህመም ነው የሚሆንባት። ብሩኬ ሲሰደብ ሀይሚ ሀይሚን እንደሰደባችሁ ቁጠሩት። በቃ ሀይሚን ከፍ አድርጋችሁ ብሩቄ ዝቅ የምታደርጉ ሰዎች ትልቅ ስህተት ተሳስታችኋል። እግዚአብሔርን ነው ምላችሁ በእንትን ብላችሁ ለሰብስክራይብ ብላችሁ ለቪው ብላችሁ ለላይክ ብላችሁ አንዳንድ ነገሮች የምትናገሩ ሰዎች መድሀኒዐለም፣ ለምን እውነት ነው የምላችሁ። በጣም ነው የተናደርኩት፣ የምር ስነግራችሁ። እኔ ከትላንትና ማታ የብሩክ እና የሃይሚ ቪዲዮ ከለቀኩ በኋላ ምንም አይነት ቪዲዮ አልሰራው፣ ዛሬ ማለት ነው። በጣም ስናድር ነበር። የዛችም ቻይናል ላይ ስገባ? ስለ ብሩኬ ክፋት ናት እሷ፣ እሱ አይፈልጋትም፣ እሱ ሃይሚን አይፈልጋትም፣ ሃይሚን አይወዳትም፣ ከሷ መለየት ከእሷ መራቅ ነው የሚፈልጉ የምትሉ ሰዎች የብሩኬ ውስጥ ነው እንዲ ያላችሁ፣ አረ በእናታችሁ ሼም ነው። እውነት ሼም ነው። እንደዚህ መውራት በጣም ነው ሼም ነው የሚያዝዙት፣ በጣም ነው የሚያስጠላ። ያልመሰለ ነገር በቃ የማይመስለው ነገር ስታውሩ ለእናንተ ስሜት ወይኔ እንጃ አያሩ ነው። በጣም ነው የሚከብደው። ሲቀጥል ደግሞ ማለት ነው ሀይሚና ብሩክ መቼም እንደማይጣሉ መቼም እንደማይለያዩ እርግጠኛ ነኝ የምትሉ ደግሞ ማለት ነው ገና እንደገና እንደገና አፈቅርሻለሁ ወይም ደግሞ ከአንቺ አንቺ ጋር ህይወት መስረት ትፈልጋለሁ የአላላት ልጅ እንደዚህ መጫወቻ አደረጋት ትታ መሄድ ትችላለች አፈቅራለሁ ወይም ደግሞ አፈቅርሻለሁ ሳይባባሉ እንደዚህ የተጫወተባት ነው ምናምን የምትሉ ሰዎች፣ እነሱ ውስጣችሁ ወንድ እንዲ ያላችሁ እነሱ እኮ ሀይሚ አፈቅርሻለሁ ስላላለት ሀይሚን አያፈቅርም ማለት አይደለም። እሷም ደግሞ ብሩክ ያፈቅራለሁ ስላላለችው እኛ ፊት ስላልተባባሉ ነው። ይሄ ነገር እናንተ እንደ ብርቅ የምትቆጥሩት እንጂ እነሱ ከካሜራ ጀርባ ይሄ ነገር አውርተውበት ብኖሩስ አውርቶበት ቢሆንስ፣ ምን ታውቃላችሁ? ነው እኔ ገረመኝ። ግዴታ በቃ ሚዲያ ላይ የተናገረው ነገር ብቻ ነው ምናምነው እያላችሁ ትገኛላችሁ። የምሬ ነው ብላቸው። ሲቀጥል ደግሞ ብሩኬ ሲሰደብ በጣም በጣም በጣም ሀይሚ እንደተሰደባችሁ ቆጠሩት እናንተ አእምሮ ወይም ደግሞ አተሳሰብ ግን፣ ብሩኬን ስትሰድቡ ሀይሚ ደስ የሚላት እንዳይመስላችሁ። ሀይሚን ይከፋታል፣ ያማታል ከዚህ በፊት ተናግራለች። የምሬን ስነግራችሁ ማለት ነው ብሩኬን ሰድባችሁ ሃይሚን ከፍ ያደረጋችሁ ጊዜ አላችሁ። የሆነች ልጅ አበባ ሰጣት ምናምን ተብለው ማለት ነው እዛነ የሀይሚ ወጥታ ሁሉም ሁሉም ማን ነው፣ ሀይሚ አልተሰደበችም። የዛ ሰዓት ማለት ነው ብሩኬ ነው የተሰደበ። ግን ወጥታ ምን አለችው? እኔን እንደፈለጋችሁ ብትወዱኝም ከብሩኬ ጋር ውደዱኝ ብቻዬን አትፈልግም እንደፈለጋችሁ ብትወዱኝም፣ ብሩኬን አትሳደቡ፣ እነሱን አትሳደቡ ተብላችኋል። ስለዚህ ቆም ብላችሁ አስቡ። ማርያምን ነው ምላችሁ። ሀይሚ ሲቀጥል ደግሞ ብዙ ጊዜ ይናገራል፣ ብሩኬ ማለት ነው። በሀይሚ ድርድር አላቅም፣ በሀይሚ ቀልድ አላቅም እያለ ይገኛል። እናንተ እንድትሰድቡ ወይም ደግሞ የሆነ ነገር ያያችሁ፣ ልንገራችሁ በጣም ከቪዲዮ የሚያስጠላ ቪዲዮ ሳይሆን ይህ ተንበላ ላይ ያተቀመጠ ፎቶ በስ እሱ ብቻ ብቻ ነው ብሩክን በዛ ምክንያት ብቻ ነው የተሰደበ የሚገኘው እንጂ ሌላ ነገር አይደለም። ሲቀጥል ደግሞ ዳኒ የጻፌ ነገር አለ። የልጅቷ ፍቅረኛ ማለት ነው የሶሲ ፍቅረኛ የጻፌ ምንድን ነው ይሄ ነገር ወዴት ነው ምንድን ነው እንዴት ነው እያለ ነበረና እሱም ግራ ገብተዋል። በነገራችን ላይ ግራ የገባ ምንድ ነው? ቪዲዮ ለማስራት ብቻ ሳይሆን ይሄ አፋና አፉን ያጋጠመ ይሄ ያደረገ ማን ነው? ብሩኬ ሳይሆን ወይ ሶሲ ሳቶን እንትኑ ምሰራ ነው ቪዲዮን ኢዲት አድርጎ የምለቅ ሰውዬ ነው ጥፋቱ ማለት ነው። ይሄ ደግሞ ጥፋት ሳይሆን ቪዲዮ እንድታይ ቪዩ እንድታይ የሚደረጉ ነው። እነሱ እንደዚህ ፎቶ ተነስቶ ሳይሆን ኢዴት ሲደረጉ፣ እንደፈለጋችሁ የሰው ፎቶ እንኳን እንደዚህ መቀራረብታውና ንጃ እንደፈለጋችሁ አድርጋችሁ ኢዴት ማረግ ትችላላችሁ። ስለዚህ ኢዴት ላይ ነው ይሄ ነገር የተደረገው እንጂ የምሬ ነው ምላችሁ። ስለዚህ እነሱ እንደዚህ አድርጎ አይደለም። ይሄም ማወቅ ትችላላችሁ። ይሄንን በአእምሯችሁ ኮቤ ያርጉት ወይም ደግሞ ለቪው ተብሎ ነው ይሄ ቪዲዮ ፎቶ የተቀመጠ ተንበላላይ እንጂ እነሱ እንደዚህ ነገሮች ውስጥ ሊገቡ አይችሉም። ምክንያቱም ብሩኬን አላሃይሚ ውጭ ማንንም አልፈልግም እያለ ስለነበረ ብሶስም ደግሞ ከዳኒ ውጭ እኔ ማንም ሰው ሊያይም ሊወድም አልችልም ብላ በቅርብ ጊዜ ዳኒ ሮቢላችሁ እንትን ስታደርጉ ይወጣላችኋል ማለት ነው ማርያምን እና ስለዚህ ክፉ ክፉ ባንናገር። ዛሬም እንግዲህ ነገሮቹን አብርቶ ሰውስ እንግዲህ እየጨፈረች ነበረ። በነገራችን ላይ ተክላቻሉ። ከቪዲዮ በኋላ የጨፈረችን እንደነበረ አይታችኋል። ትግረኛ ነገር ግን አሮኖ ዳኒ ጋ ሲሄድ ይሄ ነገር ክርር እንዳይል ነው ፈራውት እንጂ ብሩኬና ሀይሚጋ ምንም እንደ ቁም ነገርም አልቆጠርኩትም። እንደ ቁም ነገር የሚታየው አይደለም። ፕራንክ ነው ፕራንክ ነው እሷ ፍቅረኛ አላት። እሱም ደግሞ ከሃይሚ ጋር እና ሃይሚ የኔ ቆንጆ ሃይሚ የኔ ማር ሃይሚ የኔ ውድ ይቅርታ አርግልኝ ቪዲዮ ስታይ እያለ ነበረ። ስለዚህ ይሄ ነገር ለስራ እና ለስራ ተብሎ ነው። እኛ አሁን ለምሳሌ ማለት ነው አረብ ሀገር ላይ እየተሰደብን እየተበደን እየደከመን እየታመምን እየተሰቃየን የምንኖር እኮ ለማገኘት ነው፣ አደለም እንዴ? ስለዚህ ብሩክና ሃይሚም ሲሳደቡ እኔ አልፈርድባቸው፣ ምክንያቱ ለስራና ለስራ ነው፣ ለማግኘት ነው፣ ለመኖር ነው። ሁሉም ዋጋ የምንከፍለው እዚህ ምድር ላይ ለማግኘት ነው። እና ስለዚህ ቆም ብላችሁ አስቡ። ባትሳደቡ ክፉ ባትናገሩ እኔ በጣም ደስ ይለኛል። እና ይህ ሃይሚ ቤት ደግሞ አዲስ ነገር ይለቀቃል ብዬ አስባለሁ። ዛሬ ፈጣሪ ሰላም አድርጎ ያምጣችሁ። ነው ብላችሁ የእውነት ነው ምላችሁ፣ ክፉ የምትናገሩ ሰዎች ከዚህ ነገሮች ተቆጠቡ ማለት ፈልጋለሁ።